ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማረኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በይሞ በቴሌግራም፣ በዋትሳፕ፣ በሌሎች የሚዲያ አማራጮች ሀሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮችን ደግሞ የተለያዩ የአማርኛ ስሞችን እንዴት በትክክል በቀላሉ መጻፍና ማንበብ እንደምንችል የምን መማር ይሆናል። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው መከታተል ወይም ማየት ነው የሚሆነው። እንደዛ ካደረጋችሁ በእርግጠኝነት ጥሩ ነገር የምታገኙበት ይሆናል። ወደ ትምህርቱን እንሂድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ ከዚህ ጋር የተለያዩ የአማረኛ ስሞች አሉ። ሶ እነዚህን የአማረኛ ስሞች እንዴት በቀላሉ በእንግሊዘኛ መጻፍ እንዲሁም ደግሞ ማንበብ እንደምንችል እንማማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያው የአማረኛ ስም ምን ይላል? ገሊላ ይላል። ገሊላ። ሶ ይህን ገሊላ የሚል የአማረኛ ስም እንዴት ወደ እንግሊዘኛ ቀይረን መጻፍ እንችላለን የሚለውን ነገር ስናይ የምታዩት የመጀመሪያው የእንግሊዘኛ አልፋቤት ጅነች ከዛ ኢ ነች ሶ ጂኢ ጂኢ እንደ ገ ይነበባል። እንደ ገ ወይም ደግሞ ገ የሚል ድምፅ ይኖረዋል። ኦኬ ኤል አይ እንደ ሊ ይነበባል። እንደ ሊ ኤልኤ እንደ ላ ማንበብ እንደ ላ ወይም ደግሞ ላ የሚል ድምፅ ነው የሚኖረው። ሶ በአንድ ላይ ሲነበብ ምን ይሆናል? ገ ሊ ላ ገሊላ ገሊላ ብዬ አነባዋለሁ ማለት ነው። ኦኬ ወደ ሁለተኛው ስሄድ፣ ሁለተኛው ስ ምን ይላል? ጂኦ ጂኦ፣ እንደምን ይነበባል? እንደ ጎ ይነበባል፣ እንደ ጎ። ኦኬ። ኤስኤ እንደ ሳ ይነበባል፣ እንደ ሳ። የመጨረሻው ዋይኢ እንደ ዬ ማንበብ ወይም ደግሞ የ የሚል ድምጽ ይኖረዋል ማለት ነው። ሶ በአንድ ላይ ሲነበብ ጎ ሳ ዬ ጎሳይ ጎሳዬ ይላል። በአማርኛውም በተመሳሳይ ምን ይላል? ጎሳዬ ተብሎ ይነበባል ማለት ነው። ኦኬ ሶስተኛውስ ምን ይላል? ሶስተኛው ደግሞ ጂኢ እንደምን ይነበባል? እንደ ጌ ይነበባል እንደ ጌ። ኦኬ ከዚህ ጋር እንዳይመሳሰልባችሁ፣ ለምሳሌ ከዚህ ጋር ጂኢ እንደ ጌ ይነበባል ብለን ነበር አደለ? ከዚህ ጋር ደግሞ ጂኢ በተመሳሳይ እንደ ጌ ይነበባል ብለናል። እንደ ጌ ይነበባል እና ጌ ጌን ስንጽፍ ከጂና ከኢ መካከል አይን ማስገባት እንችላለን መተውም እንችላለን። ስለዚህ ጂኢ እንደ ገም እንደ ጌም ይነበባል፣ በሁለቱም ይነበባል። ግራ እንዳትጋቡ ማለት ነው። ኦኬ፣ ሶ ጂኢ እንደ ጌ ይነበባል። ከዛ ቲ እንደ ት ትነበባለች፣ እንደ ት። ኦኬ፣ ኤንኢ እንደ ነ ይነበባል። እሺ የመጨረሻዋ ቲ ደግሞ እንደ ት ማንበብ፣ እንደ ት። በአንድ ላይ ሲነበብ ጌ ት ነ ት ጌትነት፣ ጌትነት ይላል። ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቢአይ እንደምን ይነበባል? እንደ ብ ይነበባል፣ እንደ ብ። አሁን ሳድስ ፊደሎች አናባቢ አይከተላቸውም አደለ? ነገር ግን ስሞችን ስንጽፍ አንዳንድ ፊደሎች አናባቢ ያስከትላሉ ማለት ነው አናባቢ። ስለዚህ አሁን ብን ስንጽፍ ቢአይ ብለን ነው መጻፍ ያለብን ማለት ነው ኦኬ። ከዛ አር እንደ ር ይነበባል እንደ ር። ቲዩ እንደምን ይነበባል? እንደ ቱ ማንበብ እንደ ቱ። ኦኬ። ኬኤ ካ የሚል ድምፅ ይኖረዋል እንደ ካ። ኤንን ደግሞ እንደ ን ማንበብ። ኦኬ። ከእንግዲህ በኋላ በአንድ ላይ ማንበቡ ቀላል ነው ማለት ነው። በአንድ ላይ ሲነበብ ብ ር ቱ ካ፣ ን፣ ብርቱካን፣ ብርቱካን ብዬ አነባዋለሁ ማለት ነው። ኦኬ። ወደዚኛው ሴዴትኛውስ ምን ይላል? ኤምኢ እንደምን ይነበባል? እስኪ እናንተ ሞክሩት። ኤምኢ እንደ መ ይነበባል፣ እንደ መ። እሺ፣ ኤስኢ ደግሞ እንደ ሰ ማንበብ፣ እንደ ሰ። እሺ፣ አርኢ እንደ ረ ይነበባል። የመጨረሻዋ ቲን እንደ ት ማንበብ፣ እንደ ት። በአንድ ላይ ሲነበብ መሰረት መሰረት መሰረት ተብሎ ይነበባል። በአማረኛውም መሰረት ይላል። ኦኬ ይህም በዚህ ካየን ወደ ቀጣዩ ቀጣዮስ ቀጣዩ ስም ይላል። ኤም ኢ እንደምን ይነበባል ብለናል? እንደ መ ማንበብ እንደ መ። እሺ ኬኦ ደግሞ እንደ ኮ ይነበባል። ኦኬ ኤን ኤን እንደ ነ ማንበብ እንደ ነ። የመጨረሻዋ ኤን ን ነች ወይም ደግሞ ን የሚል ድምፅ ይኖረዋል። በአንድ ላይ መ ኮ ነ ን መኮነን መኮነን ብዬ በቀላሉ ማንበብ ይችላለሁ ማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ኛውስ ምን ይላል? ኤችኤ ምን ሚል ድምፅ ይኖረዋል? ኤችኤ ኤ እንደ ኸ ይነበባል። እንደ ኸ ኦኬ። ከዛ ኤል አይ እንደ ሊ ማንበብ እንደ ሊ ኦኬ ኤም ኤ እንደ ማ ይነበባል። እንደማ በአንድ ላይ ሲነበብ ሃሊማ ሃሊማ ሀሊማ ብሎ ማንበብ ኦኬ። ሁለተኛውስ ውስጥ ምን ይላል? በአማርኛው ምን ይላል? ጀማል ይላል፣ ጀማል ሰው በእንግሊዘኛው ስንጽፈው ደግሞ ጂኢ ሳይሆን ጀኢ፣ እንደ ጀ ማንበብ እንደ ጀ ኦኬ። ኤምኤን እንደማ እናነባዋለን እንደማ። ኦኬ ኤልን እንደ ል ማንበብ ኦኬ። በአንድ ላይ ሲነበብ ጀ ማ ል ጀማል ጀማል ብሎ ማንበብ ይቻላል ማለት ነው። ኦኬ። ይህኛውስ ምን ይላል? በአማርኛው ምን ይላል? መሐመድ ይላል መሐመድ ሰው። መሐመድ የሚለውን በእንግሊዘኛ እንዴት እንጽፈዋለን? ኤምኤ ማለት መ ማለት ነው፣ ወይም ደግሞ እንደ መ ይነበባል። ኤችኤ ስንል ማ ማለት ነው ሀ ማለት ነው። ወይም ደግሞ እንደ ሀ ይነበባል። ኦኬ ኤምኢ ስንል እንደ መ ማንበብ። እሺ ዲ ደግሞ እንደ ድ ትነበባለች፣ እንደ ድ በአንድ ላይ ሲነበብ መ ሀ መ ድ፣ መሐመድ፣ መሐመድ ብዬ ማንበብ እችላለሁ ማለት ነው። ኦኬ ወደዚህኛው ሴሄደኛውስ ምን ይለዋል? ኤ ኤ ማለት አ ማለት ነች። ወይም ደግሞ እንደ አ ነው የሚነበበው። ኦኬ ኤስን እንደ ስ ማንበብ። ኦኬ ቲኢ እንደ ቴ ይነበባል፣ እንደ ቴ። የመጨረሻው አርን እንደ ር ማንበብ። በአንድ ላይ አ ስ ቴ ር፣ አስቴር፣ አስቴር የሚል ስም እናገኛለን ማለት ነው። ኦኬ ወደዚኛው ስንሄድ፣ ዜድ ኢ ማለት ዘ ማለት ነው፣ ወይም ደግሞ እንደ ዘ ይነበባል። ኤም ማለት እንደ ምን የሚነበበው በተመሳሳይ ዜድ ኢ እንደ ምን? እንደ ዘ ይነበባል። የመጨረሻው ኤምን እንደ ም ማንበብ እንደ ም በአንድ ላይ ዘ ም ዘ ም ዘምዘም ዘምዘም የሚል የእንግሊዝኛ ስም አገኘን ማለት ነው። ኦኬ ይህን በዚህ ካየን ወደ መጨረሻው ስንሄድ የመጨረሻውስ ምን ይላል? ኤችኤ ማለት ኤችኤ ማለት ሀ ማለት ነው፣ ወይም ደግሞ እንደ ሀ ይነበባል። ኤንኤ ማለትስ? ኤንኤ ማለት ና ማለት ነው፣ ወይም ደግሞ እንደ ና ይነበባል ማለታችን ነው። ኦኬ ኤን፣ የመጨረሻው ኤን እንደ ን እናነባታለን። እንደ ን በአንድ ላይ ሲነበብ ሃ፣ ና፣ ን፣ ሃናን፣ ሃናን ብዬ በቀላሉ ማንበብ እችላለሁ ማለት ነው። ኦኬ እንደዚህ እያደረግንን የአማረኛ ስሞችን ያለምንም ስፕሊንግ ችግር በቀላሉ መጻፍና ማንበብ እንችላለን ማለት ነው። እንግዲህ የዚህ ትምህርት ወይም ደግሞ እነዚህን የአማረኛ ስሞች በቀላሉ ወደ እንግሊዝኛ ቀይረን ለመጻፍ ከኛ የሚጠበቅብን ምንድን ነው? ሰላሳ አራቱን የአማረኛ ፊደሎች እንዴት በእንግሊዝኛ ሌተሮች ወይም ደግሞ አልፋቤቶች ተክተን እናነባቸዋለን የሚለውን መጀመሪያ በደንብ ከተረዳችሁ በኋላ በእርግጠኝነት የአማረኛ ስሞችን በእንግሊዘኛ ለመጻፍ ከእናንተ ስም አልፋችሁ ማለት ነው ማንኛውንም የአማረኛ ስም በእንግሊዝኛ ተክታችሁ መጻፍ ማንበብ በጣም ቀላል ነው የሚሆነው ማለት ነው። ሰው እንደዚህ እያደረግን በቀላሉ መለማመድ እንችላለን። ማንኛውም ጥያቄ ካላችሁ በኮመንት ሴክሽን በኩል ወይም ደግሞ በቴሌግራም ግሩፕ ሊንካችን በኩል ብታናግሩን ማንኛውንም ጥያቄ ለመመለስ ዝግጁ ነው ማለት ነው። የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከማገኛችሁ ድረስ በያላችሁበት ሰላማችሁ ይብዛልኝ። ሰናይ ጊዜ።